በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ ውለታ ስለዋልክልኝ አንተ አደና ትቸገር ተቀመጥ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ አንበሳ ተስማምቶ ቁጭ ይላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች አጋዘን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 እውነት እውነትሽን ነው ትላታለች። አዎ በይ፣ እንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያው እና አነጋግሪው ትላታለች አጋዘን። አገር ሰላም ነው ብላ ልታናገር ሄደ ስትሄድ፣ አንበሳው አፈፍ ሲያደርጋት ግጭት ይፈጠርና በግድ ታመልጣለች፣ ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋ አንቺ ጨካኝ ዋሾ፣ አታለልሽኝ። እንዴት ልታስበይኝ፣ በተንኮል ታመጭኛለሽ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 ሰውን እየገደለ ያለው ጉጉት ነው። እዚህ ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደውም ስታመልት ጭራው ጭራዋ ይቆረጣል። ያጋዘመ አሁንም መታ። በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይው ድጋሚ ሄጄ ጭራይ ተቆረጣለቻት። አንቺ አጋዘን ያምሻል ወይ ቅድም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 እና አንበሳው ይሄዳል። ቀበሯ በልታ በልታ አስቀምጣ፣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጥሻል የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር ወይ? ጭንቅላት ችግር የሚያመላልሳት ያመላልሳት አለች ቀበሮ። ይባላል እና